ሁ ለመጠየቃል ኢትዮጵያ ስለተወለድክ ኪላል ኩ እናትና አባት ድሃ ስለሆኑ አይላል እማትጠይቅ ከሆነ ከሆነ ቀንበር ነጻ ቶታ መጠየቅ አለብህ። ጌዲዮን ከምዲያማን የተነሳ ፈርቶ በወይን መጥመቂያ ውስጥ ይወቃ ነበር። ምዳማን ማለት ውጤት የሚበላ ነው። የደሞዝ ቀን የሚመጣ ነው። የፍሬ ቀን የሚመጣ ነው። ስትዘሩ የለም፣ ስትቆፍሩ የለም፣ ስታጭዱ ነው የሚመጣው። አንተ መብላት የሚገባህን የሚበላብህ መንፈስ ማለት እነሱም በመፍራቱ ምክንያት የወይን መጥመቂያ ውስጥ ይወቃ ነበር። እማይሆን ነገር ነው እየሰራ ያለ። መውቃት ማለት የመውቃት ፐርፐዙ ራሱ ስንዴውን ከገለባው መለየት። ስንዴና ገለባ እንዲለይ ደግሞ ከፍ ያለ ቦታ ንፋስ ነው የሚያስፈልገው። እሱ ጉድጓድ ውስጥ ነው የገባ። ይሄ ስፒሪት ማለት ምን መሰለ እብቅ የሚያበላ ሲወቃ፣ ገለባው ይሄድለት። መብላት የማይገባን የሚያበላ፣ መኖር የማይገባን የሚያኖር። አሁን እንደ ላይፍን ፌስ ስታደር የጌዲዮን ልዩነቱ ምን መሰለ ጉድጓድ ውስጥ ገብቶ እየወቃ ነው እየወቅ

የማይታረማ የሚታየው ዓለም ላይ ግብ ግብ ከምትፈጥር የማይታየው ዓለም ላይ ይግባ። ዝም ብሎ አልፈረሰም። ያንተ ነገር እንደ ኖ ኖ ኖ እንደ ድል የለም ኤቭሪቲንግ አስተዳዳሪያ እያየ ነው ቤታችን ከገብ ከገባው ጦርነት ጀርባ ያላየነው ነው ኃይላት እያየነው። ቤታችን ከገባው በረከት ጀርባ ያላየነው የእግዚአብሔር ደግጃ ጌዲዮን እዛ ውስጥ እየወቃ የእግዚአብሔር መልአክ መጣ። መንፈሳዊ ዓለምን ስታገኘው የምትጠይቀውን ጥያቄ አዘጋጅ። ይሄ ጥያቄ ሊኖር ይፈለጋል። አባት አለኝ። ኧረ አባት እያለ ለምን ደረሰብኝ? እግዚአብሔር ካንተ ጋር ነው ሲለው ዝም ብሎ ሪቢዲቢዲሪሽ ቢሪቢ አላለም። እግዚአብሔር ከኔ ጋር ከሆነ እግዚአብሔር ከርሱ ጋር የሆነ ሰው ላይፍ ስታይል አይደለም ላይፍ ወይ የምሰራው ለምንድን ነው የማይከናወን? የዘራሁትን ለምንድን ነው የማላቸው ሁልጊዜ ፌል ማረገው? ለምንድን ነው ጠላት እየመጣ የሪ ነገር የሚበላው? ለምንድን ነው ልጆቼን የሚዋጋቸው? ለምንድን ነው ወይ ለምን ለምን ለምን? አንዱ የሰይጣን ውጊያ ምን እንደሆነ ታውቃለህ አይደለህ? ያለህበት አንኮንፎርታብል ዞን ላይ ኮንፎርታብል ኑሩ አይኑራል አይመችም፣ እኮ ትለምደዋል። ለምሳሌ የድህነት ጠበቃ ያለው እዚህ ሀገር ብቻ ነው። ከድህነቴ ጋር ለኑርበት ድህነቴን አትንኩብኝ። ከማሁን ዋይ በ ሰጪ ከሆነ አምላክ፣ ፈዋሽ ከሆነ አምላክ ለምን ካልክ ይነግርሃል። በፕሬየር የማይለወጥ ምንም ነገር የለም። ያቤት መጀመሪያ ያመነው የእስራኤል አምላክ የሚባል አለ። በቃ ይሄን ላይፍ አልፈልገውም አለ ያዕቆብ። መጽሐፍ አልለመናችሁም፣ ምን አልተቀበላችሁም። በመጀመሪያም ለካ የእግዚአብሔር መልአክ የተባለው ጌዲዮንም መርጦ የሄደው ጥያቄ ስለነበረው ነው። አንዳንድ ዝም ብሎ የሚኖር አለ ምደበመ ሄዱ ረ ኑሮን አልቻለሁም ምስ አረ አልቻለሁም ሚል ጌዲዮን እንደ አይነት ጥያቄ ስትኖር ሩቱን ያሳይሃል። አባት ቤት ግባና የጣዖት መሰዊያና ሴት አምላክ አለች፣ እሱ ጋር ነው ችግሩ። ግባና ፈራር። ዛሬ ተዘጋጅልኝ የሆነ ዘር ሐረግ ላይ ያለ እርግማን ይፈርሳል። የሆነ እየተከታተለ የሚበላ አንተ ሳታውቀው ከጀርባ የተከተለን ሰብረዋል ቢሃይን ዋር ቢሃይንድ ኤቭሪ ሰክሰስ የሆነ የስፒሪት አለማን ግባና አፍርሰው አለ። ምድያም ከብዶ አይደለም፣ ጠላት ከብዶ አይደለም፣ ችግሩ ከብዶ አይደለም፣ ፕሮስፐር ማረግ ከብዶ አይደለም። ስኬት ከብዶች አሉ ማግባት ከብዶ አይደለም። አባት ቤት ያለው ካፈረስከው ይሄኛው ይቀላል። የምንጋደልበት መሳሪያ አለ ሥጋዊ አይደለም፣ ክላሽ አይደለም፣ ታንክ አይደለም፣ ድሮን አይደለም። ምሽግን ለማፍረስ ግን ይሄ ማለት ምሽግ ማለት የተደበቀበት ግን ሰልፍ አለብህ። የማታቀው ነገር አለ ግን ሰላም አታ የማታቀው ነገር አለ ግን ትሰናከላለህ። ዛሬ ምሽጉ ይፈርሳል። መልአኩ መጥቶ ግን የጠላትን ጉልበት አልነገረው። ለጠላት ጉልበት የሰጠው አባት ቤት ያለ መሠዊያ አምቹዝ የተመረጥኩ ልኝ እንዲ አይነት ኑሮ ለምን እኖራለሁ? የንጉሥ ካህን እኮ ከጨለማ ወደ ብርሃን ጠርታኛል። ሰው ዩኒቨርሲቲ ገብቶ የማይገባው ኢየሱስ ገብቶኛል። ኦልሬዲ ይህን ፋሚሊ ጆይን አርጌ ልጅ ተብያለሁ። አንተም ለመጠራት አላፈርክም። ወንድሞቼ ብሎ ሊጠራን አላፈርብንም። ለምን አራራራራራ ዛሬ ይሰበራል። እኔ የማውቀው ነገር የለም እንግዲህ አባቴ እናቴ እንትን ላይኖራቸው ይችላል። የማውቀው ነገር የለም። እሱን ወቅ አላልኩ ችግር ውስጥ ነገር የሆነ ፌላሪት አለ። እሱ ግን ቢሃይንድ ሌላ ሀይል እንዳለው እሱን ይግባል። ምሽግ ውስጥ ነው ያለው አይደል? ምሽጉን ምተው ምን አገባ ገልጣ አመቺ ሳለ ብሉቻ ነው ጉጉቻ ኮምሩቻ ምን አገባ። አንድ ላይ አደበረው የሆነ ስኬትን የማይፈልግ ስበረው እስከ ዛሬ የሚያዘገይህ የሆነ የማታውቀው ኃይል ነበር አይደል? ከአሁን በኋላ ደግሞ የሚገፋ የማታውቀው ኃይል